ሙሉ በሙሉ ኮንፈርም አድርገው ስዕላትን አንቃወምም እኛ ያለው እኛ ግን እንደናንተ አንሰግድም አሉ። እሱንም ሲሰግዱ አሳዩን በመስቀሉ ስር ው ያሬድጋ ግባ ያሬዶ መዝሙራ ያሬድጋ ብትገባ አድርገው በመስቀሉ ጋር እየሄዱ አውጣለት የያሬድን እንትን አውጣ አውጣ ክርስቶፈርስ ያሬድን ሰርች አድርግና፣ ያሬድ መዝሙር። ያሬድ አይናችሁ አይናችሁም እያታምኑም እንዴ ግብ ሐሜት ይላል እንዴ? ቪዲዮ ማስረጃ አቅርበንለ ደመራ እየደመርክ ሐሜት ይላል እንዴ? ምን አይነት የኢትዮጵያ ጴንጤ ምን አይነት ምን አይነት ግብዝነት ነው? ጠጋ ከቻልክ አሁንም ጌታችን እጆቹን ዘርግቶ የሚያሳይ ስዕል ነው ትልቅ ስዕል ኦኬ። ለማንኛውም በደንብ የተሳለ ማለት ነው ኦኬ። ስዕሉን እዚህ ጋ ያስቀመጡት ታሪክ ስዕሉን እዚህ ጋ ያስቀመጡት ታሪክ ለምን ምን ያደርግላቸዋል? እኔ አሁን ለምን ምን ያደርግላቸዋል? እኔ አሁን እኔ የማላከብረውን ፎቶ የማልወደውን ፎቶ አልወደውን ፎቶ አላደረግም እንኳን አይደለም ስዕል ይቅርና። ኦኬ፣ ቀጥል። ክፈተው ክፈተው

አይ ቲንክ የመሰለኝ አይደል ስለ አምልኮ ስለ አምልኮ የሚባለው ዎርሺፕ አምልኮ የሚባለው ዎርሺፕ ራሱ አንደኛው ራሱ አንደኛው በቆ የዎርሺፕ በቆ የዎርሺፕ አካል ነው ፓርት ነው እያለ ይናገራል። ስለዚህ አካል ነው ፓርት ነው እያለ ይናገራል። ስለዚህ እንደዚህ ማድረግ ራሱ አምልኮ ነው ማለት ነው። አምልኮ ደግሞ ለማን ነው የሚገባው? ለእግዚአብሔር ብሔር ነው የሚለውን ነገር የሚለውን ነገር መርሳት የለብንም። ስለዚህ ፖይንቱ ምን ነው? በስልፊት መርሳት የለብንም። ስለዚህ ፖይንቱ ምን ነው? በስልፊት ቆሞ መጸድ ላይ አምልኮ ነው ያለው። በስልፊት አምልኮ ነው አለ። እሺን ጨርሰው፣ ከዛ በኢሚጁ በኩል ወይም በዛ ስታቹ በኩል እግዚአብሔርን ክርስቶስን በኢሚጁ በኩል ወይም በዛ ስታቹ በኩል እግዚአብሔርን ክርስቶስን ምናምን እናገኛለን ብለን እንትን እንኳን ማለት አንችልም ማለት ነው እንደውም እሱ ምን ይላል መሰላቸው ላቸው እዚሁ ላይ የት ዘንስ የት ዘንስ እሺ ምን ይላል ፔይንትድ እና ፋብሪኬትድ በትና ስታቹዎቹ ሴይንትስ ኦር ሴይንትስ እያለ ያስቀምጣል ክርስቶስም ሆነ በነሱ በኩል ወይም ደግሞ በስዕሉ ኦር ደግሞ በዛ ምንድነው ስታቹ ፊትለፊት ክርስቶስን አገኘዋለሁ ሐዋርያ ቅዱስ ጳውሎስን ኦር ደግሞ ሌሎች ሴንቶችን አገኛለሁ ብሎ መጸለይ ትክክለኛ ያልሆነ ነው። ፈርቤት የጌታ የሚሆን የሌሎች ቅዱሳን የሚሆን ስዕል መጸለይ በስዕሉ በኩል ጌታን የሚሆን ሌሎች ቅዱሳንን አገኛችኋለሁ ማለት አይቻልም ነው። እሺ ይቃጠል ሆነ አሁን ከመበሰ አሁን ይሄ መስቀሉ ጋር መጥተው ሰብሰብ ብለው ከቆሙበት በመስቀሉ እንትን ፊት ቆመው አባታችን ወይ በሰማያት የምትኖር እያሉ ነው።